በአንዳንድ ዘገባ ሦስት አይነት ሰዎች አላህ ተባረከ ተዓላ ሶላትን አይቀበላቸውም፣ መልካም ስራም ወደ ሰማይ አይወጣላቸውም ብለው ከሦስት ሰዎች መሃል አልመርአቱ ሳኪጡ ዓለይሃ ዘውጁሃ ሓታ የርቧ ብላ ባሏ የተቆጣት ሴት ባሏ እስኪወድ እስኪረጋጋ፣ ይቅር እስኪል ድረስ ሶላትም ይሁን መልካም ስራ ወደ ሰማይ አይወጣላትም ብላ ከእናንተ ውስጥ ጥሩ ሚስት ማለት ጥሩ ሴት ማለት ባሏ ሲቆጣ ሐዲቱ ላይ ያስቆጣው እሱ ይሁን እሷ፣ እንዲያኮርፍ እንዲቆጣ ያደረገውን ጥፋት የፈጸመው እሱም ይሁን እሷ፣ ሴቷ እሱ ጋር ሄዳ እጁን ይዛ እስካልተደሰትክ ተደሰትክ ቁጣህን እስካልተውክ ድረስ ምግብ የሚባል ቀምስ እንቅልፍ አልተኛም የምትል ሴት ናት ብላ ከሴቶች ሁሉ ጥሩ ሴት ባሏ ሲቆጣ ያስቆጣችሁ እሷም ትሆን እሱ በራሱ ምክንያት ተጣልቶ ይቆጣ እሱ ጋር ሄዳ እጁን ይዛ ልታረጋጋው ቁጣውን ልታበርድ ምትሞክር ካልተደሰትክ ካልተጫወትክ ቁጣን ካልተውክ አልተኛም አልበላም ምትል ሴት ናት ብላ። ይሄ ሐቂቃ ከስንት አንድ አላህ ያዳላቸው የመረጣቸው እንጂ ማ አይችሉትም። እሱ ንጉስ፣ እሷ አገልጋይ ባሪያ አይደለችም። አልያ ደግሞ እሷ ንግስት፣ እሱ አገልጋይ ባሪያ አይደለም። ሁለቱም ተመሳሳይ ሐቅ ያላቸው ሰዎች ናቸው። ምንም እንኳ የባለ ሐቅ ከባድ ቢሆን ትልቅነት የምናሳየው ራስን ትልቅ በማድረግ ሌሎች ስጁድ እንዲያደርጉልን በማዘዝ አይደለም። ትልቅነት የምናሳየው በመቻል በማለፍን ወደ ሰፊ በመሆን ደጋግሞ ይቅር በማለት ነው። ፈስአሉ አህለዝ ዚክሪ ኢንኩንቱም ላተዕለሙን

ነፍሴ በእጁ በሆነችው በአላህ እምላለሁ የተኛውም ወንድ ሚስቱን ወደ ፍራሿ ጠርቶ እንቢ ያለች እንደሆነ ሰማይ ላይ ያለው አላህ ይቆጣታል ባሏ ይቅር እስኪላት እስኪደሰት ድረስ ብላ ኢማም ሙስሊም የዘገቡት ዘገባ ነው ባተት የሚለው አደረች ካደረች ነው በቃሉ መሰረት ነገር ግን አብዛኛውን ጊዜ እንዲህ ነገር የሚከሰተው ምሽት ላይ ስለሆነ እንጂ በቀኑ ክፍለ ጊዜ ከባሏ ፍራሽ ከባሏ ብትርቅ ችግር የለውም ለማለት አይደል። ኢዛ ባተት ልመርአቱ ሙሃጅረተን ፍራሽ ዘውጅሃ፣ ሴት ልጅ የባሏን ፍራሽ ርቃ ካደረች የተባለው ለሊት ላይ ብቻ ነው፣ መጣላት ከባል ርቆ ማሳለፍ የተከለከለው ቀን ላይ ችግር የለውም አይባልም። ባሰት የተባለው ካደረች የተባለው አብዛኛውን ጊዜ እንዲህ ነገር ሊከሰት እንዲህ አይነት ጥያቄም ሊቀርብ የሚችለው ምሽት ላይ ስለሆነ ነው። ወይላ በቀንም ቢሆን ምስት ባሏን ልትርቅ በፍራሹ ልሸሽ በፍጽም አይገባም። በሌላ ኢማም ሙስሊም መዘገቡት ሐዲት በጊዜ ሳይገደብ ይሄ ተገልጿል። ሴት ልጅ ባሏ ወደ ፍራሽ ጠርቷት እምቢ ያለች እንደሆነ ሺብ ላይ ያልመጣች እንደሆነ እስክትመለስ ድረስ መላኢካ ይረግማታል፣ ተብሏል። በቀንም ይሁን በማታ በማታ የተባለው ጋልቡን አብዛኛውን የሰዎችን ሁኔታ ከግምት ውስጥ በማድረግ ይበልጥ ደግሞ ጸቡ መጣላቱ ሊከር የሚችለው በማታ ሲሆን ስለሆነ ቀን ላይ ከሆነ ለአጭር ጊዜ ነው ሊኖር የሚችለው ባል ተቆጥቶ ውጪ ሊወጣ ይችላል። ስራ ሊሄድ ይችላል። ጸቡ ያን ያክል አይከርም። ምሽት ግን ከሆነ ምሽትም ፈተናው እንቢ የማለቱ የመራቁ መዘዝ የከፋ የሆነ አደጋም ሊከተለው ይችላል። ስሜቱን መቆጣጠር የማይችል ሆኖ የኃይል እርምጃውን ከመውሰድ ቢፈልግ፣ እንዲህ አይነቱ ችግር የሚከሰተው ቀን ላይ ሲሆንና ማታ ላይ ሲሆን ይለያያል። ከዚህ የተፈለገው ሴት ልጅ በተኛውም ሰዓት ለባሏ ራሷን አሳልፋ መስጠት ራሷን ዝግጁ ማድረግ እንዳለባት፣ አይ ካለች ግን የመላእክት እርግማንን የአላህን ሰማይ ላይ ያለውን የአላህን ቁጣ ያስከትላል። አንዳንድ ዘገባ ሦስት አይነት ሰዎች አላህ ተባረክ ወተዓላ ሶላትን አይቀበላቸውም፣ መልካም ሥራም ወደ ሰማይ አይወጣላቸውም ብለው ከሦስት ሰዎች መሃል አልመርአቱ ሳኽጡ ዓለይሃ ዘውጁሃ ሐታ የርዷ ብላ ባሏ የተቆጣት ሴት፣ ባሏ እስኪወድ እስኪረጋጋ ይቅር እስኪልድርስ ደረስ ሷላትም ይሁን መልካም ሥራ ወደ ሰማይ አይወጣላትም ብላ ስለዚህ በቂ ሸሪዓዊ ምክንያት እስከሌለ ድረስ ሴት ልጅ ከባሏ አልጋ፣ ፍራሽ፣ መኝታ ልትርቅ አይገባም። በሆነ ባልሆነው በተጣሉ ቁጥር ሚስት ከባሏ አልጋ ምሸሽበት ባል ከሚስቱ አልጋ ሚርቅበት ሁኔታ፣ አል ነዓም። ሴት ልጅ በተደጋጋሚ ካጠፋች ተመክራም ቢካለች ባል መኝታ መለየት እንደሚችል ተነግሯል። መጀመሪያ እዛው መኝታ ቤት ሆኖ ቦታ በመለየት ጀርባ በመስጠት ፊት በመንሳት በዚህ ካልተስተካከለች ክፍል በመለየት ማረም እንደሚችል ተነግሯል። ወላ ታህጁር ኢላ ፊልበይቲ፣ ቤት ውስጥ ሆነህ እንጂ አተራቅ ብሏነቤስላ ጭራሽ ሲቆጡ ቤት መግባት የሚያቆሙ ከሆነ የስተትል አላሁማ ላ መግባቱ ትልቅ አደጋ የሚያስከትል ከሆነ ከገባ ለህይወት ለአካል የሚያሰጋ ችግር የሚከሰት ከሆነ በስባ በኩል ይሄኔ መፍትሄ እስኪያገኝ ድረስ ቤተሰብ ጋር ቢሆን ችግር አይኖርም። ነገር ግን እዚህ ደረጃ የደረሰ ጸብ፣ ችግር ሳይኖር ከሚስቱ ጋር ስለተጣላ ብቻ ወንድ ልጅ ቤት መራቅ የለበትም። በተቃራኒው ደግሞ ሴት ልጅ ከባሏ ስለተቀያየመች ያስቀየመው እሱም ይሁን እሷ ከአልጋ ልትርቅ አይገባም። ክፍል መለየት አለ ፍራሽ እንኳ አልጋ እንኳ ልትለይ ልትርቅ አይገባም። ሸይጣን ይሄን ይፈልጋል፣ ሊያራርቃቸው ሊያቆራርጣቸው፣ ቤቱን ሊያፈርስ ከባድ ወንጀል ስለሆነ ይሄን መታደርግ ሴት መላኢካ እንደሚረግማት ሰማይ ላይ ያለው አላህ እንደሚቆጣት ተነግሯል። የተቆጣው ያኮረፈው ከፍራሹ የራቀው እሱ ከሆነ የመላኢካ እርግማኑ የአላህ ቁጣው አይኖርም እሷ ላይ። ነገር ግን በበጎ ፈቃደኝነት ሙሉ ከመሆን በልጦ ከመገኘት አንጻር እሷ ተከትላው ልትሄድ ልታረጋጋው እንዲትደሰት ቁጣውን እንዲተው ልታደርግ ይገባታል። ከእናንተ ውስጥ ጥሩ ሚስት ማለት ጥሩ ሴት ማለት ባሏ ሲቆጣ ሐዲቱ ላይ ያስቆጣው እሱም ይሁን እሷ እንዲያኮርፍ እንዲቆጣ ያደረገውን ጥፋት የፈጸመው እሱም ይሁን እሷ፣ ሴቷ እሱ ጋር ሄዳ እጁን ይዛ እስካልተደሰትክ ተደሰትክ፣ ቁጣህን እስካልተውክ ድረስ ምግብ የሚባላል ቀምስ፣ እንቅልፍ አልተኛም የምትል ሴት ናት ብላ ከሴቶች ሁሉ ጥሩ ሴት ባሏ ሲቆጣ ያስቆጣችሁ እሷም ትሆን እሱ በራሱ ምክንያት ተጣልቶ ይቆጣ፣ እሱ ጋር ሄዳ እጁን ይዛ ልታረጋጋው ቁጣውን ልታበርድ የምትሞክር ካልተደሰትክ፣ ካልተጫወትክ፣ ቁጣን ካልተውክ አልተኛም፣ አልበላ መትል ሴት ናት በላ። ይሄ ሐቂቃ ከስንት አንድ አላህ ያዳላቸው የመረጣቸው እንጂ አይችሉትም። ምክንያቱም ሐዲቱ ላይ ያስቆጣው እሱም ያጠፋው እሱም ጋር ቢሆን ተብሎ። ታዲያ እሷ በምታጠፋበት ጊዜ አኮረፍክ የራሰ ጉዳይ በላመት የለባት ይሄን ሐዲት መጠቀም አለብን። ይሄን ሐዲት ቢጠቀሙ ሴቶች ፍቺዎች ባልበዙ ነበር። ቤቶች እስር ቤት ባልሆኑ፣ ጦር ሜዳ ባልሆኑ ሆኑ ነበር። እሱም ማጥፍቶ ያኮርፋል፣ እሷም ማጥፍታ ያኮርፋል። ሁሌም ዝም ነው የምትለው እሷም ራሷ ባጠፋችሁ ታኮርፋለች፣ እሱም ባጠፋባት ታኮርፋለች። እሱ ዝም ነው የሚለው። ስለዚህ አብረው እስካሉ ድረስ መቻቻል፣ መመካከር፣ መተው፣ ማለፍ ያስፈልግ እሱ ንግሥት እሷ አገልጋይ ባሪያ አይደለችም። አልያ ደግሞ እሷ ንግሥት እሱ አገልጋይ ባሪያ አይደለም። ሁለቱም ተመሳሳይ ሐቅ ያላቸው ሰዎች ናቸው። ምንም እንኳ የባል ሐቅ ከባድ ቢሆን ትልቅነት የምናሳየው ራስን ትልቅ በማድረግ ሌሎች ስጁድ እንዲያደርጉልን በማዘዝ አይደለም። ትልቅነት የምናሳየው በመቻን በማለፍን፣ ወደ ሰፊ በመሆን ደጋግሞ ይቅር በማለት ነው። እንዴት ለእሱ ጥሩ ፊት ያሳያለሁ? እንዴት ለእሱ ፈገግላለሁ? እንዴት እሱን አከብራለሁ? እሱ ስንት በደል አድርሶብኝ ሳለ ሊባል አይገባውም። ያደረገውን ያደርግ ባል እስከሆነ ድረስ ሐቅ አለው፣ መቻል። በሌላ በኩል ደግሞ በጸብ በመጣላት ከሚያገኙት ጥቅም ይልቅ ይቅር በማለት በመቻል ፈገግ በማለት በማለፍ እና ቻይ በመሆን ማግኘት ይቻላል። አላህ ተባረከ ወተዓላ በለስላሴ በለዘብተኝነት ይሰጣል፣ ያሳካል፣ ያገራል በዕንፍ በኃይል በጉልበት ማይሰጠውን ማያገራውን ያክሉ ነቢ ላ ላ። እሱ ከሆነ ከፍራሽ ለመራቁ ሰበብ የሆነው እራሱ ከሆነ ጥሎ የሄደው ይሄ የራቀው እሱ ነው። አሊያ ደግሞ ዘርቤ ከዚህ ብሎ አባሮ ከሆነ ያራቀው እሱ ነው። ሀዲቱ ላይ የተጠቀሰው ቅጣት የአላህ ቁጣ፣ የመላኢካ እርግማን አይኖርም ሴቷ ላይ ነገር ግን እሷ እሱን ለማስደሰት የምትችለውን ሁሉ ጥረት ልታደርግ ይገባል። ነገር ግን ተጣልተው የመጣላቱ ሰበብ ተጣልተው ተጋጭተው የመጣላቱ የጸቡ ሰበብ እሷ ሆና እሱ ትቶ ከሄደ ያራቀው እሱ ቢሆንም እንዲርቅ አድርጋለችና፣ አሊያ ደግሞ ተጣልተው እሱ ከልክ በላይ ጸቡን አክርሮ ተቆጥታ ተነስታ ሄደች እንደሆነ ለጸቡ በር የከፈተች እሷ ከሆነች ይህኔ ሀዲቱ ያስፈራል እሷ ያሰጋል ሀዲቱ ላይ የተባለው እሷ ላይ ተፈጻሚ ሊሆን ይችላል የአላህ ተባረከ ወተዓላ ቁጣ የመላይካ እርግማን እሷ ላይ ይቀጥላል እስከ መቼ ሐታ ተርጅዐ ወደ ባሏ እስክትመለስ ድረስ አንዳንድ ዘገባዎች ላይ እስኪ ነጋ ድረስ አላህ ይቆጣታል መላይካ ይረግማታል በጣም ከባድ ሳምንት ሙሉ አስራ አምስት ሙሉ ወር ሙሉ ለወራት፣ ለአመት፣ ለአመታት ባላቸውን ዘግተው ባላቸውን አስቆጥተው የሚኖሩ ከቤት ወጥተው ኒካሕ እያለ ከቤት ወጥተው ይኖረዋል። ከኢማን በፊት ከሸሪዓ እውቀት በፊት አቅል እንኳ ይሄን አይቀበልም። ኒካሕን የሚያክል ውል ተሸክሞ ከባርቆ መኖር ተገቢ ያል ችግር ካለ ችግሮችን ለመፍታት መሞከር ከተጣላችሁ፣ ከእሱም ከእሷም ሽማግሌ ሀከም ዳኛ ላኩ ብሎ አላህ ተባረከ ተአላ ያን መንገድ ነው መከተል ያለባት፣ እንጂ ሴት ልጅ የሆነ ነገር በገጠማት ቁጥር ችግሩ ምንም ከባድ ይሁን እንዲሁ ጥላወታ ከባሏ ጋር ተኮራርፋ ተዘጋግታ ስትኖር አይገባም። በቂ ጥፋቶች አጥፍቶ ከሆነ ከዛ በፊት መወሰድ ያለባቸው እርምጃዎች አሉ። ሽማግሌ መላክ፣ እሱን መምከር፣ ማስመከር የሚችሉትን ያክል ነገሩን ለማሳለፍ መሞከር። ይሄ ሁሉ አማራጭ ምንም ካልጠቀመ መፍትሄ ካልሆነ ይህኔ ሴት ልጅ ከቤት ለመውጣት ተገድጃሉ አልተገደድኩም ብላ ሸሪዓን ጠይቃ ፈትዋ ጠይቃ መውጣት መቻልበት ሁኔታ ሊኖር ይችላል። ነገር ግን በተጣሎ ቁጥር በተበሳጩ ቁጥር ቤት ጥሎ መውጣት አይደለም ከፈራሽ እንኳ ርቆ ማደር የአላህን ቁጣ ያስከትላል፣ የመላይካን እርግማን ያስከትላል። ለዐን ማለት ከአላህ ረሕመት መራቅ ማለት ነው። የባሏን ሐቅ ማጠበቅ ከፍራሹ የምትርቅ አላህ ዘንድ ቅርብ ይሆን ክብር ያላቸው መላኢኮች ይረግሟታል እስከመቼ እስክትመለስ ድረስ ባሏ ይቅር እስኪላት ድረስ እስኪነጋ ድረስ ቁጣው ያላህ ቁጣ የመላኢካ እርግማን የሚቀጥል ይሆናል ይሄ በጣም ከባድ ነው ሴት ልጅ ልትፈራው በሩን ልዘጋጋ ይገባ ባተት ሙሃጅረተን ፍራሻሃ ከሚል የተፈለገው ለአልጋ ጠይቆ እንቢ ካለች ማለት ነው የተፈለገው። ይሄም ባይሆን እዚህ ደረጃውም ከባይ ደርስ ካጠገቡ እንድትሆን አብራው እንድትቀመጥ አብራው እንድትበላ አብራው እንድትወጣ እንድትገባ ከፈለገ በተኛውም ሰዓት እሱን ተከትላ እሱ በሚፈልገው መልኩ ልትኖር ይገባታል። ይሄ ነጻነትን መግፈፍ አደለም። አብሮ ያገናኛቸው የትዳር ዓላማ ያማረ የሰመረ በደስታ የተሞላ እንዲሆን ስለሚያደርግ ነው። ባል ከምንም በላይ ሲታዘዙት ይወዳል ይፈልጋል። ሚስት ደግሞ ፍቅር ሲሰጧት ትወዳለች ትፈልጋለች። ሁለቱም ዋና ዋና ፍላጎታቸው ምን እንደሆነ አውቀው መኖር ከቻሉ ህይወታቸው ያምር። ሁሉም እንደፈለጉ ከሆነ የሚኖሩት ግን የህይወትን ጥፍትና ያጣሉ። ከአልጋ መራቋ፣ ባል ከሚስቱ የሚፈልገውን ነገር አለማድረጓ የመላእክት እርግማን ለምን አስከተለ የተባለ እንደሆነ ከባድ መዘዝ ስለሚያስከትል ነው። እምቢ ማለቱ መራቁ መጣላትን ውስጥ ላይ ቂም መያዝን ያስከትላል። ፍቅርን ይቀንሳል። ወከልክ ስሜቱን መቆጣጠር የማይችል የኢማን ገመድ በደንብ አድርጎ የማያስረው ወንድ ከሆነ ሓራምም ላይ ሊወድቅ ይችላል። አላህ ተባረከ ወተዓላ ይጠብቀን ከእንደዚህ አይነቱ መርከስ። ባለቤቱን አልጋ ላይ ትቶ ከቤት ወጥቶ ሌላ ቦታ መሄድ፣ ምናልባትም ቤት ውስጥ ካሉ አጅነቢ ሴቶች ጋር በል፣ ከዚህ ሁሉ አልፎ ተርፎ ህሊናው ታወሮ ከወለዳት ልጅ ጋር ከገዛ እህቱ ጋር። እንስሳቱም እንኳን እንስሳትን ከማያደርጉትንም ያደርጋል። እንዲህ አይነቱ ውርደት አንዱ ምክንያት ሚስት ባሏን አልጋ ላይ የሚፈልገው ነገር አለማድረጓን፣ የተኛውም ሰዓት ራሷን ዝግጁ አለማድረጓን። አንዳንዴ በቂ ምክንያቶች ሊኖሩ ይችላል። ህመም ሊኖር ይችላል። የወራ ባደም ላይ የወሊድ ደም ላይ መኖር ሊሆን ይችላል ኖሮ ሊሆን ይችላል። ይሄ ሸሪዓዊ ምክንያት ነው። አይ ማለት ይቻላል፣ ግን ከፍራሽ ለመራቅ በቂ ምክንያት አይደለም። ይሄም ቢሆን ከፈራሽ ለመራቅ ከአልጋ ለመራቅ ክፍል ለመለየት በቂ ምክንያት አለ የወራባ ደም ላይ ብትሆኚ የወሊድ ደም ላይ ብትሆኚ ከኔ ጋር ካለ አብሮ መተኛ ችግር የለም የሚከለከለው ግብርስጋ ጋር ግንኙነት ማድረጉ ብቻ ነው ደምስ ካልቆ መድረስ ህመም ላይ ስትሆን ስሜቷን መግለጽ አለበት ህመም ላይ ነኝ አሞኛል አልችልም አይመቸኝም በጸባይ መልስ መስጠት ይቻላል ያም ሆኖ በአካል መራራቁ ችግር ያመጣል ችግሩን ያባበሰዋል አብሮ ተቀራርቦ መተኛቱ የወር አበባ ደም ላይ የወሊድ ደም ላይ በሚሆኑበት ጊዜ ወንጀልን ማዕሱያን በማያስከትል መልኩ አብሮ መሆኑ ችግሩን ያበርዳል። ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ሀይድ ላይ ሲሆኑ ከምብርት እስከ ጉልበት ልብስ እንዲያደርጉ አዘው አብሯቸው የተኙ እንደነበር አይሻ ተናግረው የሚከለከለው በማህፀን ግንኙነት ማድረግ ብቻ ወይም ግብረ ስጋ ግንኙነት ማድረግ ከዛ ውጪ ባለው ባልና ሚስት አብረው ቢያሳልፉ ችግር የለው። ይሄን ምክንያት ያደረጉ ሌሎችንም ምክንያቶችን የፈጠሩ አይብላ ሴት ልጅ ከአልጋ መራቋ ቤትን ያናጋል። ወንዱ ኢማን ከሌለው ስሜቱን መቆጣጠር ማይችል ከሆነ ሐራም ላይም እንዲወድቅ ሊያደርገው ይችላል። ይሄ ነገር የበዛ እየተለመደ የተለመደ ሄዶ ባልና ሚስት አብረውም ያሳልፉበትን ጊዜ ያጠበበ፣ የሚወልዷቸው ልጆችንም ቁጥር ሊቀንስ ይችላል። ከጋብቻ አንዱ ዓላማ ወንድና ሴት አላህ ተባረከ ወተዓላ እርሳቸው ላይ የፈጠረውን ተፈጥሯዊ ፍላጎትን ማሟላት የሚስትም ሐቅ ነው፣ የባልም ሐቅ ነው። ባል ከሚስቱ ይሄን ማግኘት እንዳለበት ሁሉ ሚስትም ከባሏ ይሄን እንድታገኝ ሸሪዓ ላይ ተነግሯል። ማድረግ ያለበትን ነገሮችንም ነብይ በሐዲሳቸው አካተዋል። የራሱን ሐቅ ብቻ የራሱን ፍላጎት ብቻ መጠበቅ እንደሌለበት የሚስቱን ፍላጎት መጠበቅ እንዳለበት የሷ ሐቅ እንዲሟላ ማድረግ ያለበትን ሁሉ እንዲያደርግ የገለጹባቸው አሐዲቶች አሉ። በዚህ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የባለን ሐቅ ክብደት ገልጸዋል። አይ ብላ የባልን ሐቅ ያለመጠበቅ ባልን ያለመታዘዝ አንድ ምልክት የሚባለውን ከባል ፍራሽ ከባል አልጋ የመራቅን ወንጀል የፈጸመች የተዳፈረች እንደሆነ መላይካ እንደሚረግማት ነቢይ ተናግሯል። የባል ሐቅ ከባድ መሆኑን ከሚያሳዩ ነገሮች አንዱ ሐቁ ባልተጠበቀበት ጊዜ ወይም ከሐቁ አንዱ የሆነው አልጋ ላይ ራስን አሳልፎ አለመስጠት ወንጀል በተፈጸመ ጊዜ ሰማይ ላይ ያሉ መላኢኮች ይሄን ወንጀል የፈጸመችውን ሴት እንደሚረግሙ ተነግሯል። የባልና ምስት ሆነው ሲኖሩ ያለው ኃላፊነት ከባድ እንደሆነ ያሳይ እነዚህና መሰል የሆኑ ሐዲሶችን ስሰማ ነው ከሰሃባ ሴቶች መሀል አንዷ ሳላገባ ብኖር ይሻለኛል ያለችው። የባል ሐቅ እነዚህ ከሆነ ሳላገባ ብኖር ይሻለኛል ያሉ ተገኝተዋል ከቀደምቶች ውስጥ ይህን ሁሉ ሐቅ በአግባቡ ስትወጣ ነው ሴት ልጅ ከስምንቱም የጀነት በሮች በፈለግሹ ግብይ መትባል። ክፍያው ዋጋው ቀላል አይደለም አለ ሴት ልጅ አመሶብ ሠላሷን ከሰገደች፣ ረመዳንን ከጾመች፣ ራሷን ከዝሙት ከጠበቀች፣ ባሏን ከታዘዘች በፈለግሹ የጀነት በር ግብይ ትባላለች፣ ስምንቱን በር ይከፈትላታል ተብሎ ባሏን ከታዘዘች የሚለው ሰፊ ነው። እነዚህንም ነገሮችን ስለሚያካትት ነው። ይሄ ሁሉ የሚባለው ሁሌም ደግመን ደጋግመን ልብ ልንለው የሚገባው ሴትን ለማሳነስ ወንድን ለማንገስ አለ ለሁለቱ የሚበጀው ይሄ ስለሆነ ለቤታቸው ለህይወታቸው፣ ለልጆቻቸው የሚበጀው ይሄ ስለሆነ። አሁን ላይ ግን ነገሮች ተቀይረዋል። ብዙ ከዲን የራቁ ሴቶች ራሳቸውን ያሰለጠኑ ከፍ ያረጉ መስሏቸው ራሳቸውን ህይወታቸውን ያበላሹ ልጆቻቸውን እየጎዱ፣ ሴት ልጅ ህይወቷ የሚያምረው የሚሰምረው በባሏ ቁጥጥር ስር ስትሆን መሄድ ካለባት ስታስፈቅድ እሱን ለማስደሰት ሊተቀን ስትጥር እሱን ማስደሰት አላህን እንደ ማስደሰት እንደሆነ፣ የእሱን ሐቅ መጠበቅ የአላህን ሐቅ መጠበቅ እንደሆነ ስታምኑ ይህ ሁሉ የሚሳካው ወደ ሸሪዓ ስንመለስ ስንማር ሐዲስ ዒልም ስንሰማን ሸሪዓ የሚያዘንን ሁሉ ለመተግበር ራሳችንን ስናሳምን አላህ የመረጠው አላህ ያዘዘው ሁሉ ኸይር ነው፣ በላጭ ነው፣ ለዲን ለዱንያ የሚበጅ ነው ስንል የስላም ጠላቶች፣ የዲን ጠላቶች፣ ካፍሮች፣ ለዱንያ ብቻ የሚጨነቁ ሰዎች የሚሄዱት አካሄድ ሴትን የሚያበላሽ አኺራን የሚያበላሽ ከአኺራ በፊት እዚህ ዱንያም ህይወትን መጨረሻ ላይ የሚያበላሽ መሆኑን ስንረዳ አላህ ተባረከ ተዓላ ለሁላችንም በዱንያም በአኺራ ሐያት ሰዒዳ የደስታ ህይወትን ያደለን በአዱንያ ከጥመት በአኺራ ከእሳት ይጠብቀን፣ ነው አላ ኩል ሸይን ቀዲር። በአላህም ሐቅም በሰዎች ሐቅ ነገ አላህ ፊት ከመጠየቅ ምን ነደን ያደርገን። ወላሁ ተዓላ ዓለም። የዛሬ ድርሳችንም እዚያ በቃል ሳምንት በአላህ ፈቃድ ከአንድ እስከ ሃያ ባሉ ባሳለፍናቸው ሐዲሶች ፈተና ይኖረናል። በደምብ አጥኑ። ኪታብ ያልደረሳችሁ ካላችሁ ባለፈው ፍስርቱ የመጣ እንዳላለቀ ነግረውኛል። መዝግባችሁ ስማችሁን ጽፋችሁ አስተላልፉ፣ ይሰራል። ሰላም አለይኩም ወረህመቱላሂ ወበረካቱሁ።